እንኳን ደህና ቆያችሁኝ። ሰላም ልያለሁ። አንደና ጥቅታ ስላስጠበቅኩ። እስካሁን የትዳር አጋርህ የምን እምነት ተከታይ ትሆን? ኦርቶዶክስ። እድሜዋ? እድሜ ከሀያ እስከ ሀያ አምስት እስከ ሀያ አምስት የት ሀገር የምትኖር? ችግር የለውም የትም ቢሆን። መልኳ ፀይም፣ ቀይ፣ ጥቁር፣ ፀይም ፀይም ያለች ቸኮሌት ነገር። ቁመቷ ረጅም፣ አጭር፣ መካከለኛ መካከለኛ ስራ ቢኖራት ባይኖራትም ችግር የለውም፣ ወይስ ስራ ግድ ነው ትላለ? ምን ትላለ? ስለ ስራ። አረ፣ ችግር የለው። የኔ በቀል፣ አረ አረ፣ ማሻአላ። አግብታ ይፈታች ቢሆን ብትሆን ትቀበላት? አለ። እሺ ስራ የምርክን? አይደለም እንዴ? እየሳክ ነው። አረ የምሬን ነው። እንዴ? ባለ ትዳር ስትይ ነው? አይደለም አግብታ የፈታች ነው ያልኩት፣ ባለ ትዳር አላልኩም። አ ለዛ ነው እንጂ። ቁም ነገር። እሺ ያለ ትዳር ልጅ ወለደችስ? ብትሆን ምን ቢኖር? አቁ አረ እንደዛ ፈልክ እሺ አንተ አግብ ተፈታሃል? አረ አላገባሁም። ልጅ ሳለህ አልቀተው የለኝም። ስራ ነጋዴ ነው። የዳንኤል ኮድ ዜሮ አንድ ነው። የዳንኤልን መስፈርት የምታሟይ እህቴ ካለ 01 ስጽፊ፣ በዚህ ባለው ባዶ ቦታ እናስገባሻለን ዜሮ አንድ የሚጽፉትን አስገቡ። ወይንስ መስፈይስ ኔቨር ቀኑ ብሽን ፎሎ እያደረጋችሁ አምስት መቶ ሰው ብቻ ነው የቀራት መቶ ሺህ ልደፍን አምስት መቶ ሰው። አሁን ቀኑ ብሽን ፎሎ ያድርግ እና ዘጠኝ ቀሚሶችን ይሸለሙ ከሊያ ጥበብ ከሊያ ጥበብ ምን የመሳሰሉ ዘጠኝ ቀሚሶችን ተሸለሙ። ቀኑ ብሽን ብቻ ፎሎ በማድረግ ቀኑብሽን ፎሎ በማድረግ ብቻ ዘጠኝ ትኖር ችግር የለብኝም። ፀይም ወይም ቸኮሌት ከለር፣ መካከለኛ ቁመት ያላት ስራ ባይኖራትም የኔ ስራ ይበቃል ብሏል። ያላገባች፣ ከዚህ በፊት አግብታ ማታቅ፣ ልጅ የሌላት ይህንን ካሟላሽ ዜሮ አንድ ተስፋ ያለሽ ሞዴሬተሮች ኢንቫይት ሲያደርጉሽ ገብተሽ ቪዲዮ ታብሪያለሽ። እንቀጥላለን። ኦኬ፣ አሁን ወደ ሁለተኛ ሪራይስ ራይስ ራይስ ትክክለኛ አጠራሪ አርአይ ኤ ዋይ ኤስ ራይስ ራይስ። ሰላም ነው፣ ሰላም እንዴት ናችሁ? አለን ወንድሜ። እሺ እሺ፣ የትዳር አጋርህ የምን እምነት ተከታይ ትሆን? ሙስሊም። ሙስሊም። ኦኬ። እድሜዋ? እድሜዋ ከ25 ያልበለጠ። ከ25 ያልበለጠ። እሺ። የት ሀገር የምትኖር? ሀገሩ ብዙም ችግር የለውም ግን እኔ ያለሁበት አካባቢ ብትሆን፣ ዩሮፕ ብትሆን አሪፍ ነበር። እሺ፣ አውሮፓ ከሆነች ይመረጣል። አውሮፓ ካኒት ይመረጣል። ኦኬ፣ መልኳስ? ጠይም፣ ቀይ፣ ጥቁር? መልኳ ቀይ ቢሆን አሪፍ ነው። ልጆቼም ቀላቀላ እንዲሉ ቀይ። እሺ፣ ቁመቷስ? አጭር፣ ረጅም፣ መካከለኛ? መካከለኛ። እኔም ትንሽ አጠር ያልኩ ስለሆንኩ። ኦኬ መካከለኛ እሺ ስራ ቢኖራትም ባይኖራትም ትቀበላታለህ? አው ግን ዩሮፕ ላይ ያለ ስራ ከባድ ነው። መስራት አይቀርም፣ መስራቱ አይቀርም። ኦኬ ስራ ግድ ነው ግድ ማለት መስፈትን አሟልታ በመልኳ በሁሉ ነገሯ ግን ስራ የላትም፣ ትቀበላት? እናንተ ስራ እንድታገኝ ታግዛታለህ? ወይስ አው ግድ ነው? እሺ እሺ አግብታ የፈታች ብትሆንስ ትቀበላለህ? የማይሆነውን። ኦኬ ልጅስ? ከትዳር በፊት ልጅ ያላት ከፍቅረኛ ምናምን? በፍጹም። አንተ አግብተህ ፈታህ? ገና ልጅ ልኝ ይገናል? አላገባሁም። እሺ ልጅስ ሳለክ? በፍጹም። አይ አንዳንድ ሰው ሳያገቡ ከፍቅረኛቸው ይወልዳሉ አይደል? ለዛ ነው ግዴታ ነው መጠየቅ ያለብኝ። እሺ ስራስ ሳለክ? አዎ። ኦኬ ስራ ካለቅ ጥሩ ኦኬ። የዜሮ አንዶች አልገቡ ዜሮ አንዶች አልገቡም። ጓይስ ከዜሮ አንድ ቀጥሎ ነው ወደ ሪያስ ምን ሄደው ዜሮ አንድ አስገቡ። እሺ ሶስተኛ የቀኑብሽ አልሞላም። ጋይስ አራት መቶ ሰው ብቻ ነው የቀረው። የቀኑብሽ አራት መቶ ሰው አራት መቶ ሰው ቀኑብሽን ፎሎ ያድርግና ዘጠኝ የምትፈል የትዳር አጋርሽ ምን የምን እምነት ተከታይ ይሆን? ሙስሊም ሙስሊም። እድሜው አርባ አርባ የት ሀገር የሚኖር? ለምንድነው የምትደበቂው? ውድ ወደ እዚሁኛ ትደበቂ። የትም ይሁን እሺ መልኩስ? ቀይ፣ ጠይም፣ ጥቁር ጠይም። እየቀለድሽ ነው። አረ እየቀለድኩ አይደለም። አቦ ትለሳቅሽ ነዋ ልነቅልሽ ነበር። ጠይም አልኩሽ እኮ። ቁም ነገር ነው የያዝነው፣ ቀልድ አይደለም። እሺ፣ ቁመቱስ? አካል አለው እሺ ቁመቱስ፣ ቁመት ሜትር ከ70 ነኝ። ሜትር ከ80። እኔ ሜትር ከ70 ነኝ። እሺ ኔትወርኳ እየቆየ ነው የሚደርሳት። አይ አንደርስታንድ። እሺ ስራስ፣ ስራ ያለው ቢሆን አሪፍ ነው። ያለው ቢሆን አሪፍ ነው ማለት፣ ባይኖረውም ትቀበይዋለሽ ማለት ነው? አራ አቡ በዚህ ሰዓት ታዲያ ቢኖራው አሪፍ ነው ሳይሆን ስራ ግድ ነው፣ ነው ማለት ያለ ቆፍጠ ትብ ስራ ግድ ነው። ኦኬ ኦኬ፣ ስራ ግድ ነው። በቃ ስራ መሆን መኖር አለበት። እሺ አግብቶ የፈታ ቢሆን ትቀበይዋለሽ? ችግር የለውም ችግር የለውም። ማቦ እሺ ልጅ ቢኖራውስ ከቀድሞ ትዳሩ ኔትወርክ ይላ አንድ ካል እስከ አንድ፣ ኦኬ እስከ አንድ። ኦኬ ከአንድ በላይ ከሆነ ምን ያደርጋቸው ልጆቹን? ፈት የሆነ አግብቶ የፈታ አክሰብት አደርጋለሁ ብለሽ አግብቶ የፈታ አክሰብት ካደርግሽ፣ ልጆቹን አክሰብት ማድረግ አለብሽ። ከአንድ በላይ ልጅ ካለው ሌሎቹን አይውጣቸው፣ መልሶ ምን ያደርጋቸዋል? ስለዚህ አንድ ብቻ ነው የምትመቀበለው ብላለች። አንድ ብቻ ኦኬ የፋጡማ ኮድ ዜሮ ሶስት ነው። መጀመሪያ ዜሮ አንድን እናስተናግደን ወደ ፋጡማ እንመለሳለን። ኦኬ፣ አሁን ዜሮ አንድ ጽፈሽ የገባሽው መነን መነን፣ እንኳን ደህና መጣሽ። ሚኒት ነሽ ሙቴ፣ እንዴት ናችሁ? አቡ ሰላም ነው አለን፣ ቢ ሰላም ነው ያለው። እኔ ለዳንኤል ነው የገባሁት። አዎ፣ ዜሮ አንድ ነው የዳንኤል ኮድ። እሺ፣ ጠይቅሻለሁ ጥያቄዎች። ኦርቶዶክስ ነሽ? አምስት ነው? አላገባሁም ልጅ ሳለሽ። አይ የለኝም። በቃ አንቺ ነሽ። ዳንኤል ይኸው ዳንኤል፣ ሰምተሃል? መስፈርት ክን ሙሉ ታሟላለች። መነን ጥያቄዎች አሉክ? አቤት፣ አቤት። መነን መስፈርት ክን ታሟላለች። ጥያቄ አንተ ያስመዘገብከው መስፈርት ሙሉ ታሟላለች። እሺ፣ ተስማምቻለሁ። ጥያቄ እለካም የለኝ። ፎሎ አርጋት። እሺ አርጋት ፎሎ ከዛ እሷ ፎሎ ትመልሳለች አርጃ። እሺ ለምንድነው አፍክን የያዝከው? ምን ሆነክ ነው? አ አይናፋር ነኝ ትንሽ። ለዛ አይናፋር ወንድ ትወጃለሽ ማሬ? አይ አዎ ወንድ ልጅ አይናፋር ሲሆን እኮ ደስ አይለም። ሴት ናት አይናፋር ስትሆን ደስ የሚለው። አው እድሜውን ነው መጠየቅ። እሺ እኮ በዛንቺ በጣም ሲሪየስ ነሽ፣ በቃ ቁፍጣና በጣም ተመችተሽ። እሺ እድሜክ ስንት ነው እያለችክ ነው። መነን እድሜ ሀያ ሰባት ይመችሻል። ሀያ ሰባት ትንሽ ነው ሀቡዬ። እድሜው በጣም ልጆና፣ አንቺ ሀያ አምስት

እና ምን ይሻላል? በቃ ሌላ ተለቀ። ለምን እንተለቀ ለሰው ምክንያቱም እሷ በሰል ያለ ነው የምትፈልገው። እንዳንተ ወጣ ገና የ27 ዓመት ሰው አትፈልግም። አንተ ልጅ ነገና የሰባ ዓመት ጋር የሚፈልገው በእምነቷ ሙስሊም የሆነች እድሜዋ ከ25 ያልበለጠ አውሮፓ ብትሆን ይመረጣል፣ ራሱ አውሮፓ ስላለ ማለት ነው። እና ቀይ ቀይ መካከለኛ ቁመት ያላት ስራ ቢኖራት ይመረጣል። ከዚህ በፊት ያላገባች፣ ያልወለደች ይህም መስፈርት የምታሟይ ህቴ ካለሽ፣ ዜሮ ሁለት ትጽፊያለሽ፣ ከዛ ትገቢያለሽ። ኦኬ ዜሮ ሁለት የራይስን መስፈርት የምታሟይ ሞዴሬተሮች ከአምስት መቶ በላይ ፎሎ ያላቸውን አይታችሁ አስገቡ። ስማቸው የሙስሊም የሆነ እና ፕሮፋይላቸው ፎሎዋቸው ከአምስት መቶ በላይ ከአምስት መቶ በታች ቪዲዮ ማብራት ስለማይችሉ ቪዲዮ መብራት የማይችል ሰው አናስተናግድም። ሌትስጎ ሰላሳ አምስት ደቂቃ ብቻ ነው ያለኝ። ጌሜ ይጀምርቸታል ስትስማ አሁን ተሳስቼ ለአንቺ ይሰጣለሁ ብዬ ነው ያልሽው። ቆይ ነይ ግቢ፣ ቶፕ ላይ ያለች አያው አገኘዋል በለን። ለአንቺ ይሰጣለሁ ለማን? እዚህ ጋር እሱን ነክታችሁ ማየት ትችላላችሁ። እዚህ ጋር አሁን አንቺ ይሰጣለሁ ብዬ ተሳስቼ ነው። ያው ሀይልጓል ኢትዮጵያ የሚለው መጀመሪያ ላይ፣ እሱን መቶ ዘጠና ዘጠኝ ፖይንት ው ንኩት፣ እሱንና ንኩት፣ ራይስን ንኩትና እዚህ ጋር ከላይ ያሳያቸዋል። መቶ ዘጠና ዘጠኝ ኮይንስ ኪስ ሰጠችው። ወረብ ላንቺ መስሎኝ። እንዴት እንዴት ነው? እኔ እዚህ ጋ ነበርኩ። እሱ የምናገረው ከያሴን ሚሚስ ማ ተሳስቸ ነው ላጅተለ የጥላ ጆሮ ይደፈን፣ አቡዬ የጥላ ጆሮ ይደፈን። እረ እረ ሳይመን ዋን ይሁሳ። እረ በጭራሽ አብራችሁ ናቸው። አንቺ ሂጅ ገብቶበት። እንዴት ታረቅን ነን? የዛኔ እንዳስታረኳችሁ ናችሁ? አዎ። እና ታዲያ አሁን አንቺ ከሱ ጋር ሆነሽ እንዴት ሌላውን እንድትሰሚያለሽ ነው? አይደለም፣ እኔ አቡዬ፣ አንቺን የሳምኩ መስሎኝ ነው እኔ ሰው አልሳምኩም። አንቺን የሳምኩ መስሎኝ ነው፣ በስተት ነው እንግዲህ። እሱን ፈጣሪ ነው የልብሽን የሚያውቀው፣ እኛ የልብሽን አናውቅም። ግን ው ካላመናችሁኝ፣ እሱን ንኩት፣ ራይስ ንኩት እና እዚህ ጋር አምስት መቶ አርባ አምስት ይላል አለ። እንዲህ ስትነኩት ቶታሉን መጀመሪያ ላይ አንድ ቁጥር ላይ ሀዩ ጓል ኢትዮጵያ ይላል፣ መቶ ዘጠና ዘጠኝ ኮይን ይላል። አቡዬ ሲጀመር ነው የፊት ለፊቴ ሰው አይታየኝም ከሴቶቹ በቀር። ለማያውቅሽ ታጠኝ ያሲኑ ላይ ተማግችም በታለሽ ሀራም ይኸው አንቺው አጋብተሽ አንቺው ልታፋችን። በእውነት ወንድም ያሳዘነኝ አባቴ ከሱ ሌላ ልታይ እኮ አይገባም። አየሁ የምር። እናንተ አያሳዝነም። ያሲ ነው እየጻፈች ነበር። ያው ባል ፈልጋለው እሱን ፈልጋል። መሰከሩብሽ ኮመንታተሮች። ይኸው ፈልገሹ ነበር መጀመሪያ። አያቸው ተሳስቼ ነው አንቺን እስማለው ብይን እሱን የሳምኩት አለች። እንዴት እንዴት አያችሁ፣ ወጻፍሽ ነበር እኮ ላይ ራይስ ኮዱን እየጻፍሽ ነበር ለእሱ ልትገቢ ውጤ ነው ወላሂ፣ እየቀለምኩ በውስጥ ፎሎ አርገሽ ወል ጻፈሽለታ ኧረ ኧረ አጻፍኩም ተጻፍኩኝ ይናገር ፕሮቴክት ያደርግሻል ይሸፍንልሻል፣ ችግር የለም በቃ፣ ተያይዘ ሂዱና ውጤቱን አሳውቁን። ግን ለያሲኖ ግን ነግረዋለሁ። ያሲኖ ይጎዳል። ል በቀደምን መድረግጦት እንደዛ ቆሰለ። አሁን እንደገና ጌታ አቡዬ፣ እባክሽ ፕራንች ከፍተናል። ያሲኖ ምን ከፍተናል?

ገና ነው ገና ሊመጣ ነው። እሱ አሁን እኔ አሁን እኔ በኔ ስም ነው ያለው ታይመጣ አምኖች ነው ሽከፈተ ካንቺ ጋ አዎ፣ አዎ። ሀቡያው ሽከፈተ እንደው እንደ ያሲኑ አይነት ባለ ሁላችሁ ሚስጣችሁ ሴቶች አሚን በሉ። አዎ፣ እንደዚህ ሚስቱን የሚያምን እሷ በየቦታው ኪስ ትሰጣለች። እሱ ደግሞ ያምን ኒኒ፣ ምስኪን። እንደ እንደ ያሲኑ አይነት ባለ ሁላችሁ ሚስጣችሁ፣ አሚን፣ አሚን በሉ ግን ሀዩ ምን አይነት ሱቅ ከፍታችሁ አስጎብኝና አሳየን ሱቅሽን አሁን ቤት መጥቻለሁ በኋላ ገባለሁ እስካሁን እዛ ነበርኩኝ ሀቡዬ ነው በቃ ስትገቢ ምንድን ነው የሚሸጡት ሁሉም ኮስሞቲክስ ሽቲ አበያ ድሪያ ቀሲድ ሁሉም ነገር አለ ጎበዝ የት ሻርጃ ነው ሻርጃ ጎበዝ መኖሪያሽም እዛው ሻርጃ ሱቅሽም እዛው ሻርጃ አዎ እዛው ነው ግን አምጩ ግን እዚያ ሲል እውነት ከሆነ ከሳውዲ ከግመል ጥበቃ ውጭና አምጩ ዱባይ አቡዬ የእኔ ውድ ዱባይ ላይ ይቀሙኛል። እኔ ሁለተኛው ላይ ከዚች ከአንቺ ቤት አልወጣትን ቢወሰድ እኔ ነግሬያለሁ። ታይ ያሲኑን እንደዛ ከዛፍ ላይ የተላጠ የዛፍ ልጣጭ የመሰለ ሰውዬ ማነው የሚቀማሽ? እነሱ የውድ የቀም ሽማግሌ ቢያገኙ አይለቁም። ዝም በይ፣ ማንም አይቀማሽም፣ ማንም አይቀማሽም። አምጪው ምን እሄዳለበት በዚህ ቅጥነቱ እዛ በረሃ ላይ ግበር የሚጠብቀው አምጪው። አንቺ እዚህ ዱባይ የተላጠ ባህር ዛፍ ማለት ጌዛፍ ልባስ፣ ጌዛፍ ላይ እንዴት ነው ያለው? ወይ በራፍ መዝጊያ ብለሽ አጋባሽኝ ነው እንዴ? እንዳትነግሩት እንዳይከፋው። በል ነው ያሳዝነኛል። እኔ ብቻ አንጀቴን ይበላኛል። አስበሻል? ስክሪን ሪከርድ አርጎ አይቶ ልቡ ቢሰበር እንዳትነግሩት። አንቺ ግን ምር አምጪው። አንጀቴን ነው የሚበላኝ። አምጪው። አመጣዋለሁ አቡ፣ አመጣዋለሁ አምጥቼ እዚህ አዎ፣ የሱቁ ባላባት ነው የማደርገው ኢንሻላህ። አምጪው እና ሱቁ አብራችሁ ቁሙ። መርሀባ ዱባይ ላይ በደህና ህይወት እየኖርሽ ለምንድነው እሱ ሳውዲ በረሃ ላይ ግመል የሚጠብቀው? በዚህ ተራለሱ ሌላ ህይወት የለኝም። በቃ አምጪው የዛ የቤቱ እየገባሽ ኬስ መስጠት እሺ፣ ለወንዶች ታቆሚያለሽ። በስተት ነው እንዲያ። አቡዬ በስተት ነው የሰጠሁት እኔ አላስመስልም። አላመንኩሽም። በስተት ነው ለምን? መጀመሪያም እኮ ምን ትላለች? መልስ ወንድሜ፣ መልስ። ተሳስቼ ነው ውጣ እና ኤክስቼንጅ አድርገህ አምጣ። መቶ ዘጠና ዘጠኝ ኮይን ሰታካለች ራይስ መልስ። ባለትዳር ነኝ እያለች ነው። ምን ትላለች?

አቡዬ ይሄን ልጅ ዳሪ ልኝ። ኧረ ቀልብ እንዲያረግብኝ ስራ ልሄድ ነው እያለ ነው። ለዳር ነሽ ላላ ሰው ዳሪውን አልፈልግም። እሺ በቃ ሌላ ቀን እድራለሁ፣ ራይስ ሌላ ቀን እድራለሁ። እሺ ችግር የለውም። እሺ አቡዬ አመሰግናለሁ። ነው በማንኛውም ሰዓት ና ና። ሌላ ቀን እድራለሁ። እሺ አቡዬ እሺ እሺ። ወንድሜ መልስላት ና ተገላገል። እሺ እሺ ችግር የለውም

ወንድ ልጅ ከለፈለፈ ምን ዋጋ አለው? ወንድ ልጅ ጸጥ ነው የሚለው። በቃ ግርማ ሞገሱ ብቻ። ኩርፊያውም ሳቆማ አይለይም። የኒያሲ ነው የሳቄ ምጭ። እሱማ አምቡላንስ በይኝ አምቡላንስ። ወንድ ልጅ ማሪ። ወንድ ልጅ ጸጥ ቆይ እስኪሻል አድርገለት። ወንድ ልጅ ጸጥ ቆይ እስኪሻል አድርገለት። ወንድ ልጅ ጸጥ። እሱ ሲወጣ ጠብቀሽ ነው ሼር የምታደርጊበት። ኒያሲ ነው እና ታዲያ አቡዬ ስመሽኛል። ጥሩ እና እኔ እነግረዋለሁ፣ ጉዱን ችግር የለም። ሌላ በመፈለግ ዳሽን ታያለሽ። ምን እኔ ምን አገባኝ? እኔ ስፈ እለቃ ሌላ ፍለጋ ላንቺ ሌላንቺ ላንቺ ደግሞ በዚህ ቀጥነትሽ በዚህ ስንጥርነትሽ የዘንድሮ ባሎች እኮ ወፍራም ሴት ነው የሚፈልጉት። እንደ ድሮ አይደለም። ድሮ የዘመኑ ምርጫ ፔፕሲ እና ቀጣጣ ነበር። አሁን ግን ምርጫቸውን ወፍራም ነው። ወፈርኩ እኮ ሀቡ። አጥንት ቅብ አይደለሽ? እንደ አንቺ አጥንት ቅብ እኮ ነሽ። አጥንት ስጋ ተቀብቶ እኮ ነሽ። አጥንት ቅብ እ አጥንት ቅብ ነሽ አንቺ። አጥንትሽ ላይ ሥጋ ተቀብቷል እንጂ የለሽም እኮ አንቺ እ ታዲያ የቱርኩንም ብ- ብለሽ እራ- እራስሽ እንትን አልሽኝ። ምን ላደርገው? አይ ዝም አጥንትሽ ለእዛ ነው። እኔ አጥንቴ የምሰጣታለው ብሎ ነበር ያስመ- አሁን ወደ አንድ እንድን ነው የምሰጥ ከአሁን ዳንኤል። የዳንኤልም መስፈርት አነብላችኋለሁ። ኮዱ ዜሮ አንድ ነው። እምነ- በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከሀያ እስከ ሀያ አምስት የሆነ የትም ሀገር የምትኖር ጸይም ወይም ቻኮሌት ከለር የሆነች መካከለኛ ቁመት ያላት ስራ ባይኖራትም ችግር የለውም። ምን የሚሰራው ይበቃል። ያላገባች ልጅም የሌላ እሱ እድሜው ሀያ ሰባት ነው። ዜሮ አንድ ነው። አስር ደቂቃ ሰጠዋለሁ። ዜሮ አንድ